አንዴ ታየኸው የቤዛን ቫይራል ቪዲዮ እና ያ በርግጥ ዝም ብሎ በበራሪ ነው ሳይ ነበርና፣ ያው ሲጀመር እንግዲህ መጀመሪያ ቤዛ የሚለው ራስ ምን ማለት የሚለውን ቃል ነው ፍቺ ማግኘት የሚያስፈልግ። እንግዲህ ቤዛ የሚባለው ነገር ለኛ ሀገር ነው እንግዳነት፣ በእኛ ሀገር ብዙ አይታወቅም። በእስራኤላውያን ታሪክ ውስጥ ግን ጉልህ ስፍራ የያዘ ቃል ነው፣ ቤዛ ወይም ቤዛነት። ምናልባት ስለ መቤዥት ወይም ቤዛነት ስናነሳ ትዝ የሚለን የሩት መጽሐፍ። በሩት መጽሐፍ ውስጥ ብሉይ ኪዳን ሂስቶሪካል የሆነ ላይፍ ናሬት የሚያደርግ መጽሐፍ ስለሆነ የሩት መጽሐፍ ሩት እንዴት ሆና ቦዔዝ እንደ ቤዣት ይናገራል። እንግዲህ በእስራኤል ውስጥ አንድ ሰው ዘር ሳይተካ ቢሞት፣ ጀስት ቀጣዩ ኪንስማን ዘመድ የሆነ የቅርብ ሰው ዘር የመተካት አይነት ነገር ይኖራል። ይህንን ተመስርተው ነው ኋላም ላይ በሙሴም ሕግ ሆኖ ስለተሰጠ ጌታ ኢየሱስ ክርስቶስ ምድር ላይ ባለፈው ቃስ ጥናታችን ላይ አጥንተነዋልና አንድ ሰው አገባ፣ ዘር ሳይተካ ሞተ። ሌሎች ወንድሞቹም ሰባቱም እንደዚሁ ሳይተኩ ሞቱ። በሰማይ ለማን ነው የምትሆነው እቺ ሴት ብሎ ሲሉ በሰማይ ማግባትን መጋባትን እንደ መላክት ነው በሚል ዘግቶባቸዋል። እና መነሻቸው በባህላቸው በህጋቸውም ውስጥ ይሄ ነገር ጉልስና። ያ ባይዘወይ ባይብል ከዘፍጥረት ጀምሮ እስከ ራእይ ድረስ ስንሄድ አንድ ላይን ነው ያለው። ይሄ አንዱ ላይን መቤዠት ነው ወይም ሳልቤዥን። ስለዚህ አንኳር የሆነ ነገር ነው። በመጽሐፍ ቅዱስ ውስጥ መቤዠት ወይም ቤዛ እንግዲህ ሩትን እንደምናውቀው ኖሃሚን እንወልዳቸው ልጆች ወደፊት ተስፋ ስለሌለ ተመለሺ ብትላትን ላለመመለስ ወስና አብራት አገሯ ድረስ ሄዳለች። በዚያ እንግዲህ ሌላ መፍትሄ ነው የዘየለችው፣ ዘመድ እንዲቤዣት የማድረግ ስራ ነው። ከቦኤዝ በፊት የሆነ ሰው ተጠይቋል ያ ሰው የቅርቡ ስለሆነ ማለት ነው አልፈልግም ብለዋል አልፈልግም ካለ አንድ ሰው የጫማ ፈቱ ቤት ተብሎ የሚታወቀው ሆነ ያውልቃል ጫማ ፈቱ ቤት ኢነሴንስ በቃ ለተሰጥ ኦፖርቹኒቲ እንትን አላሳየ ማክሰብታን አላሳየ አልተቀበለም ላይክ ይሄ ብኩርናህን እንደ አሳልፈ እንደ መስጠት የምትበጅ አንተ ሆነ ለሌላውም ማለት መጨረሻ ላይ ግን ቦኤዝ ሲቤዣት እና አሚስት አድርጎ ሲወስዳት፣ በሚገርም መልኩ ደግሞ መጽሐፉን በእሷ ስም ሲሰየም በእስራኤል የዘር ግንድ ውስጥ ብዙ ጊዜ ሴቶች አይጠቀሱ። እንትና እንትናን ወለደ፣ እንትና እንትናን ወለደ፣ በወንድ ነው የሚቆጠረው። እንግዲህ የመጀመሪያዋ ሁለት ሴቶች ነው ያሉት፣ አንደኛዋ ልትሆን ትችላለች። በዚህ የዘር ሐረግ ውስጥ ስሟን ከማጻፍ አልፎ መጽሐፉ እንኳን በእሷ ስም እንዲጻፍ ምክንያት ሆኗል። ሶ ይሄ መቤዠት በሌላ መልኩ ደግሞ በእስራኤላውያን የሃይማኖት ስርዓት ውስጥ ሲታየ ነበረ። ለምሳሌ የተለያዩ መስዋዕቶች አሉ። ወደ አምስት የሚሆኑ መስዋዕቶች አሉ። በብሉይ ኪዳን ምሳሌ ያክል ይሄ እስኬፕ ጎት የሚባለው እንደገና ደግሞ መስዋዕት የሚቀርብ በግ ወይም መስዋዕት አለ። እነዚህ እነዚህን ስናይ ለምሳሌ አንድ ሰው በደል ሰርቶ ቢመጣ እና በካህኑ ፊት ሲናዘዝ ካህኑ እጁን በበጉ ላይ እንዲጭን ያደርጋል። ያን በደለኛው ሰው ከዚያ በኋላ እጁን ከጫነ በኋላ የሚቃጠል መስዋዕት ከሆነ እሳት ላይ ቶታሊ ዳሜጅ ይናል። ካልሆነ ደግሞ እንደ ስፔክቦት ሚለቀቅ በጋለ ወይም ፍየል፣ እጁን ከጫነ በኋላ እጁን ሲጭን ኦልሬዲ ትራንስፈር አርጓል። ሀጢያቱ በሱ ቦታ በሱ ምትክ በጉ ተከክታል። ሰውየው ነጻ ሆኖ፣ ስለዚህ በጉ ምን ይሆናል? ይለቀቃል። በዳ በምድር በዳ ይንከራ የሚቃጠለውን መስዋዕትን የሚንከራተቱን በግ ፎከስ የሚያደርገው በአዲስ ኪዳን ላይ መስዋዕት ስለሚሆነው በግ ሎክ እያንዳንዱ በብሉይ ኪዳን ላይ የነበረ ሴናሪዮ ወይም ይሄ የሃይማኖት ኤሪያ ላይ የሚደረግ ነገር ሻለ ወደፊት ሊመጣላለ ነገር ስላ መስዋዕቶች ሁሉ ወደ ክርስቶስ የሚያመለክት አንድ ዩኒቨርሳል የሆነ በግ እንደሚመጣ ይሄ ዩኒቨርሳል በግ ደግሞ ለዩኒቨርስ ለዓለም እንደሚሰዋ አመላካች ናቸው። ስለዚህ ወደ አዲስ ኪዳን ስንመጣ በትልቁ መጥምቁ ዮሐንስ አዋጅ ነጋሪ ሆኖ እንደመምጣቱ ስለዚህ በግ ይናገር እነሆ የዓለምን የእግዚአብሔር በግ እያለ ፖይንት ያደርገው ዘንድ ክርስቶስ ኢየሱስ ወደ ምድር ሲመጣ ለአንድ ሰው አይደለም። እንደ ብሉ ይሄዳል የዓለም ሕዝብ ሁሉ ወይም የአዳም ዘር በድሏል። አሁን የአዳም ዘር በደል በግ ሊኖር ይገ፣ ስለዚህ ይህንን በግ እግዚአብሔር አዘጋጀ። አንደኛ ቆሮንቶስ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ አምስት አስራ ሰባት ጀምሮ ስናነጥ ማንም በክርስቶስ ቢሆን አዲስ ፍጥረት ነው እያለ የቀጥልና ቁጥር ሀያ አንድ ላይ እኛ የእግዚአብሔር ጽድቅ እንሆን ዘንድ ሀጢያት ያላወቀውን ልጁ ልኮ ስለኛ ኃጢአት። አሁን መተካካት የሚለውን ሀሳብ እዚህ ጋር ነው የምናገኘው ወይም ቤዛነት የምናገኘ ምንድን ነው የሆነው የኛን ኔቸር ወሰደና ለክርስቶስ የክርስቶስን ለኛ አሁን ክርስቶስ ሁለት ነገር ነው የሰራው በሰው ልጅ ድነት ውስጥ አንደኛው ነገር እንደ ሪፕሬዘንታቲቭ ወይም አድቮኬት ሆኖ ነው የቀረበው በአብ ፊት ሲቀርብ ሰውን ወክሎ ነው የቀረበው ሰው የመሆኑም ሚስጥር ይሄ ምክንያቱም ሰውን ወክሎ በአብ ፊት ሊቀርብ የሚችል ድፍረቱ ያለው የለም። ይሄ ራይቸስነስ የምንለው ራይቸስነስ ማለት ራይት ስታንዲንግ ንት ኦፍ ጋድ የሚለው አይደለ ኢን ፕረዘንስ ኦፍ ጋድ ዊዛውት ፊር ን ኮንደምኔሽን ነው የሚሉት ሲፈቱት፣ ያለ ኩነኔ ያለ አንዳጅ ፍርሃት በጃቤት መቆም መቻል ማለት ነው። መጽሐፉ ሁሉ ኃጢአትን ሰርተዋል የእግዚአብሔርም ክብር ጎሎባት ስላለ ከሰው ማንም እኔ ብሎ ቀና ብሎ ሊቆም የሚችል ስለሌለ አምላክ ሰው ሆነ። ቃል ስጋ ሆነ። ስለዚህ ክርስቶስ በሰውነቱ ሰውን ወክሎ በአብ ፊት ቆመ። አንደኛ ከእርቅ አንጻር ሊደራደር ኮንቨርስ ሊያደርግል ሁለተኛ በእርቅ ወቅት ላይ ሁሌም እንትን አለ ዋጋ ካስ ካሳ አለ እና አንድ ሰው አንድንም ሰው ሊበድል በዳዩ ሲታወቅ በዳዩ ለተበዳይ የሚከፍለው ካሳ። ስለዚህ አዳም ነው የበደለው በአዳም ውስጥ የሰው ዘር ሁሉ ማለ እግዚአብሔር እና አዳም ፌስ ፌስ ተገናኝ ክርስቶስ ተወክለው አዳም ሲደራደሩ በደለኛነቱ አዳም እንደሆነ ሲታወቅ ካሳ መክፈል አለበት። አሁን የእግዚአብሔር ካሳ የሆነ የሚበላ የሚጠጣ ሳይሆን ከባህሪው አንሳ እግዚአብሔር ራይቸስ ነው በባህሪው ጻድቅ ነው ኃጢአተኛን ኃጢአተኛነ ነው ኃጢአትን ሳይቀጣ ደግሞ አያልፍም ራይቸስ ጀጅ የምንልበት ምክንያት ይሄ እግዚአብሔር ጻድቅ ፈራጅ ምንም አይነት ሰው ይሁን ባለስልጣን ይሁን ተራ ሰው ይሁን የተማረ ይሁን ያልተማረ አይሁን እግዚአብሔር ጻድቅ ፈራጅ ነው ኃጢአትን ሳይቀጣ ስለዚህ ለፕሊሽ መንቱ ክርስቶስ ተደራዳሪ ብቻ ሳይሆን ዋጋም ሆኖ ነው የመጣው ካሳ ሆኖ ነው። ስለዚህ የእግዚአብሔር ቁጣ በቀጥታ ዱላው ማን ላይ ያረፈ? ክርስቶስ ላይ ያረፈ። ስለኛ ኃጢአት አደረገ ያለው ነው። አሁን በተከፈለው ዋጋ አማካኝነት የአዳም ዘር ምን ሆነ? ነፃ ሆነ። ይሄ ነው መቤዠት ማለት። ክርስቶስ ራሱን ቤዛ አድርጎ እንደመስጠቱ የመቤዠትን ስራ ፈጸመ። ምን በማድረግ እኛን ነፃ እንድንወጣ በማድረግ። ለዚህ ነው ቆላሲያስ ላይ ሲናገር ከጨለማ ስልጣን አዳንን ይላል። ከዛ በኋላ ቤዛነቱንም ወዳገኘንበት ወደ ፍቅሩም ልጅ መንግስት አፈለሰን። ምን ወዳገኘንበት? ቤዛነት በስራችን ሳይሆን በጽድቃችን ሳይሆን እኛ በከፈልነው ዋጋ ሳይሆን፣ ዋጋ ተከፍሎልን ነፃ ወደ ወጣንበት መንግስት ወደ ፍቅሩ መንግስት አፈለሰን ብሎ ይላል ስለዚህ ይሄንን የመጠቃቃት ስራ ማንም አልሰራለም ከመላእክት የሰራ የለም ቅዱሳን የሰራ የለም ጻድቃን ከምንላቸው የሰራ የለም። ለሁላችንም አንድ እርሱም ደግሞ መድኃኒዓለም ክርስቶስ ነው ሳላስበው ብዙ በጣም በጣም የሰው ክርስቲያን የመሆኑ ያለበት ቦታ ነው። ቤዛ ጉዳዩ ይሄንን ቤዛነት እገሌም የሚገባዋል እገሌም የሚገባዋል ብለን ስንሰጥ ነው። አይ የሰጠነው እኮ አንድ አይነት ቤዛነት እኮ አይደለም እንደምታስበው ብሎ ደግሞ ራስን ማታለል ደግሞ። እስኪ ሁለተኛውን አይነት ቤዛነት ስትል የለም ይሄ ትምህርት በኦርቶዶክስ ሃይማኖት ውስጥ እንደምታውቀው መዝሙር ሁሉ የወጣለት ነው፣ የቆየ ነው። ይህንን መነቅነቅ ማለት ሰውየው መነቅነቅ ይሻላል። የተናገረውን ሰውዬ ወይ ይቅርታ ማስጠየቅ ወይ ጥግህን ያዝ ማለት ነው ይሻላል። እስከዚህ ድረስ ነው እና ጉዳዩ ኦርቶዶክሳዊ ነው ሳይሆን መጽሐፍ ቅዱሳዊ ነው የሚለውን ማሰብ ነው። ጥሩ፣ በፍጹም የማርያም ጥላቻ ሳይሆን የማይገባቸውን እኮ የእግዚአብሔር ሰዎች ሲሰጣቸው ተዉ፣ እንደናንተ ሰዎች ነን ያሉ ናቸው። እነ ጳውሎስም ቢሆኑ የማይገባቸውን ሰዎች ሰጥተዋቸው ያውቃል። አማልክት በመካከላችን ተገለጡ ብለው ያጥኑላቸው ጀመሩ ይላል። ቴንክ ዩ ቴንክ ዩ አላሉም። እንዴት እኛ ያልገባንን እኛነታችንን ሁሉ ተረዱ ምናምን አላሉ፣ እረፉ ይሄ የሆነው ኢቭን እግዚአብሔርን ስለመፍራታችን አይደለም። እንደናንተ ሰው ነን አይገባም አሉ። ልብሳቸውን ቀደዱ ይላል። ምን በመሆኑ ነው ሰዎቹ እንደዛ አምልኮን ያፋፋሙት? አንድ የሚታወቅ ሰው በመዳኑ መሰለኝ መንገድ ላይ ቤተመቅደሱ በር ላይ የሚለምን ሰው ያ ማርያም ብትሰማም እንደዚያ እምትለው ይመስለኛል ፍቅራችን የማይገባን ነገር በመሸለም አይደለም መሆን ያለበት ያ በፍፁም እንደዛ አይደለም መሆን ያለበት ፍቅራችን እንዳለ ሆኖ አክብሮታችን እንዳለ ሆኖ የማይገባን ነገር መሸለሙ ከእግዚአብሔር ጋርም ያጣለናል። ልክ አይደለም። ለእውነት እንዳንቆም ያደርገናል። እውነት ላይ እንድናምፅ ያደርገናል። ሃይማኖት ግን እናስቀጥላለን። ከእውነት ጋር ተጣልተህ ሃይማኖት ታስቀጥላለህ። ይሄ ደግሞ ልክ አይደለም እና ቤዛችን አሁን ካስሽ እንደተነተነው በደሙ ቤዛ ያደረገና የዋጀን የገዛን አንድ ነው። እሱም ክርስቶስ ኢየሱስ ነው። ሌላ ቤዛ የለንም። ሌላ ቤዛ የለንም። ለነፍሳችን ዋጋ ዋጋዋን ያቀረበ እሱ ነው። ንጹሕ ደም በማፍሰስ የዓለም ቤዛ ሆነ። አንድ ጊዜ መስዋዕት ወጥሮ ጌታ የተጠቀመባቸውን ሰዎች ሁሉ የማይገባ ሽልማት መሸለም ከእውነት ጋር ያላትማል። ቅድስት ማርያም ጌታ የተጠቀመባት የተወደደች እናት ነች። ክርስቶስ ኢየሱስ ከእሷ ተወለደ፣ በእሷ ማፀን ውስጥ አደረ። በቃ ጌታ የተጠቀመበትን ነገር ሁሉ አግባብ ባልሆነ የሰው ቴንደንሲ ነው ጌታ ስለተጠቀመባቸው ነው ጳውሎስንም። በቃ እዛ ላይ ሊያደርጓቸው የፈለጉት ሰዎቹ፣ ግን በጣም አስተዋይ ናቸው እ እችን ነገር እ እንስራባት እንጠቀምባት አላሉ እ እኛም እኮ ለራሳችን አልታየንም። እንደው በመካከላችን ተገለጡ ነው ያሉት። በዚህ በዚህ አንደርስታንዲንግ ነው ያመልኳቸው። ሊያጥሙላቸው ጀመሩ ነው የሚለው አይደል? ላማለክት እንደሚል ሊያጥሙላቸው ጀመሩ ያ ያማልክቶቻቸውን ስም ሁሉ ሰጥተዋል። አዎ ሰው እንደ እናንተ ሰዎች ነን። አዎ የእኔ ክርስትና እንደ ያስባለሁ ቤዛችን ክርስቶስ ማለት የምትፈልገው ካለ ቀጥ ጌታ ይሁን ነገር ያው እንግዲህ ሰው ስለሆነ ከእስራኤላውያን ነው መጀመረው፣ ሲጀምርና በብሉይ ኪዳን ዘመንም እንደዚህ አይነት እንትን አለ። ይሄ እግዚአብሔር የተጠቀመበትን ነገር ቅዱስ ነገር መቁጠር፣ ከዚህ የተነሳ ወደ አምልኮ ወደ ማምለክን የሚሄድበት ወቅታል። እና እዚህም ይመስለኛል እንግዲህ በእስራኤል ታሪክ ውስጥ የመጀመሪያ ሙሴን። ሙሴ መሪም ነበረ ነብይም ነበር። ሙሴ በሚሞትበት ወቅት ጊዜ ግን እስራኤላውያን አልቀበሩትም። እግዚአብሔር መላክ የሙሴን መቃብር ቦታ ቢያውቁት ኖሮ እስራኤላውያን ከዛ ንቅንቅ አይሉ፣ በቃ እዚህ ጨርሰ ከፈለግ፣ ይሄ ከግብፃዊ ሙሴ ሞቷል፣ ከዚህ በኋላ ከሙሴ ውጭ ምንም የለንም አይነት ነገር የአነሱ ይህ ያት ነገር ያለው ትልቁ ምንድን ነው መነሻ የሚሆናቸው ኦልድ ቴስታመንት ያሉ ኖሩ። ኦልድ ቴስታመንት ደግሞ እግዚአብሔር ጋር ያለው ግንኙነት ሪደምሽን ስላልመጣ መቤዥን ፍጹም አለ ሙሉ አልነበረ። ስለዚህ ፓርሻል በሆነ መልኩ ነው ሎሺ ምንድነው የሚደረግ የነበረው በመገናኛ ድንኳን ሰሩ እንደዚህ ቅርጹ ይሄን አድርጉ እያለ እግዚአብሔር መካከለኛ አድርጎ የሚገናኘው የመገናኛ ድንኳኑ፣ ከመገናኛ ድንኳኑ ጋር ደግሞ የመገናኛ ድንኳኑ ቁሳቁ እነኚህን ነገሮች አትንካ፣ እንትን አትበል ለምሳሌ ቅድስና በመንካትና ባለመንካት ነው በብሉይ ኪዳን። አዲስ ኪዳን ጋር ደግሞ ስትመጣ እንደውም ክርስቶስ ብሉይ ኪዳን መጨረሻ ላይ ሲናገር ያየ የተመኘው ያለ ኢንተርናል ያደርገው እናያለን። እና አዲስ ኪዳን ላይ ሙሉ በሙሉ ስራ ስለተፈጸመ ክርስቶስ በመንፈስ ቅዱስ አማካኝነት በውስጣችን ማደር ጀምር ማደር። ስለዚህ ክርስቶስ በውስጣችን እንደማደሩ አሁን በመንካት በምናምን በምናም ያለ ከዛ የተሻለ ደረጃ ላይ ነው። ሶ አሁን የምናመልከው ቁስ የለኝም፣ እንደው የሙጥኝ የምንለው ቁስ የለን። ለምን እግዚአብሔር መንፈስ ነው። በብሉይ ኪዳን በተለያየ አይነት መልኩ ራሱን ገልጧል። እሱ ብዬ ከዛ በውስጣችን አድሯል። ስለዚህ በውስጤ ያለ ዋነኛው ሌላ ፍጡር ፊተኛ ማድረግ። ታዲያ ምሳሌ ላንሳለ እስራኤላውያን በምድረ በዳ ሲጓዙ በእግዚአብሔር ላይ አጉረመር ሲያጉረመርሙ እግዚአብሔር ከበረሃው ውስጥ እባቦችን ሰደደባቸው። ከዛ ነደፎ። ሰው ሁሉ ተነድፎ በኋላ ላይ ንስሐ ሲገቡ ወይም ሊያድናቸው ሲፈልግ ከነሐስ የተሰራ እባብ ስራና በኢላማ ላይ ስቀለው፣ አለ ሙሴ። ከፍ አድርገ ስቀለው ነው እነሱ። እንዴ የሚንፏቀቀውም፣ እያነከሰም የሄደውም የተኛውም፣ ቀና ብሎ የነሐሱን እባብ ሲያየው ይድን ነበር፣ ከዛ መርዝ ይፈወሳል። ሲምቦሊክ አለ። አዲስ ኪዳን ላይ ስንመጣ ዮሐንስ ሶስት ላይ ራሱ ኢየሱስ ክርስቶስ ሲናገር ምን ብሏል? ሙሴ በምድረ በዳ እባብን እንደሰቀለ የሰው ልጅ ሊሰቀል ይገባል። ሁሊ ያለቀ ጉዳይ ነው። የመቤዠት ጉዳይ በእግዚአብሔር ፕሮግራም ውስጥ ቀድሞ ያለቀ ነው። ራእይ ደግሞ እንደውም የመጨረሻው መጽሐፍ ሲነግረን ዓለም ሳይፈጠር በፊት ይላል። ኤፌሶን ጋርም ስትሄድ ጳውሎስ ሲነግረን ዓለም ሳይፈጠር በፊት ነው። ይህንን አንድ ወቅት ላይ እግዚአብሔር የተጠቀመበትን የነሐስ እባብ አላጠፋውም ነበር። ሙሴ አላወደመውም። ከረዥም ጊዜ በኋላ በነገስታት ታሪክ በዮሳፌጥ ዘመን ላይ እስከ ዮሳፌጥ ድረስ እግዚአብሔርን እያመለኩ የእግዚአብሔርን ስም እየጠሩ፣ በጎን ግን ይህንን ነሐስ ያመልኩት ነበር። እየሄዱ ሰግዳ ለነሐሱ ከዛ በኋላ

የተወው እግዚአብሔር ተጠቅሞበት የተወው። ኦል ቴስታመንት ላይ በአህያ ተናግሯል። እግዚአብሔር በዚህ አይነት የቁስ አምላኪነት ፍጡር አምላኪነት የበለአምን አህያ ብናገኛት እንሰግድላታለን ማለት ነው። አዲስ ኪዳን ላይ ስንመጣ እግዚአብሔር ቅርባችን ነው የሆነ ኢማኑኤል ማለት እኮ ጋድ ዊዛስ ወይም እግዚአብሔር በኛ አይደለም፣ እግዚአብሔር በሰዎች መካከል ማደሪያው ናቸው። እኛን መረጠ፣ ከቁሱ ይልቅ እኛን መረጠ፣ ከአህያው ይልቅ እኛን መረጠ፣ ከመላክት ይልቅ በመላክ ውስጥ እኮ አላደረም። ስጋ በለበሰው በራሱ መልክና ምሳሌ በተፈጠረው ሰው ውስጥ ነው ያደረ። ስለዚህ አዲስ ኪዳን ላይ ስንመጣቀል ያኛው ሜንታሊቲ ስለነበረባቸው ሐዋርያት ለመጀመሪያ ገ የተጀመሩት በኢየሩሳሌም ስለነበር እና ማን ነው አንድ የጣወታቸው ስም ስም ሰጧቸውና፣ የአበባ ጉንጉን ይዘው ሰውላቸው ፈለጉ፣ ከለከሉ፣ ልብሳቸውን ቀደዱ። ነው ኖ ይሄ ከኛ የተነሳ ይሆን አይደለም። ጲላጦስ ሊፈታው በወደደ ጊዜ እናንተ ግን አሳልፋችሁ በሰጣችሁት ለናዝሬቱ በኢየሱስ ክርስቶስ ስም ይሄ ሰው ደህና ሆኖ ሄደ ብሎ ይላል። አሁን የመበየት ስራ ቅጽበታዊ የሆነች ሰዓት ላይ ተነስቶ የሆነ ነገር አይደለም። በእግዚአብሔር አጀንዳ ውስጥ የነበረ የኖረ ኋላ አሁንም ያለ። ስለዚህ በዚህ በመጥራ ውስጥ ከሰው ልጆች መካከል ማንም ቤዛ ሊሆን ይቻላል አልተገኘም። ራእይ ላይ ምዕራፍ አምስት ላይ አልቅሷል ዮሐንስ መጽሐፉን ይፈታ ዘንድ ማተሙንም ይገፍት ዘንድ ከሰዎች መካከል በሰማይም ነው የሚለው በምድርም፣ ከምድርም በታች በጠፋ ጊዜ ለሰው ልጅ መፍትሄ ይጣፋል ለሰው ልጅ ድነት ይሄ መፍትሄ በጠፋ ጊዜ አለቀስኩኝ ይላል። አለቀስኩ። በዚህ ጊዜ አታልቅስ። ከዳዊት ወገን የሆነች ማርያም አላለም። ከዳዊት ወገን የሆነው ዮሴፍ አላለም። የቂስ ልጅ የእንትና ልጅ ሳውል ብሎ አላለ። የቢንያም ወገን የሆነ ሳውል፣ ጳውሎስ አላለም። ከይሁዳ ነገድ የሆነው አንበሳ፣ እሱም የዳዊት ዘር ክርስቶስ ኢየሱስ መጽሐፉን ይከትዘ ማተሙን ይፈታ ዘንድ ተገብቶታል። በዚህ ጊዜ ነው ስግደት፣ እልልታ፣ ዝማሬ የተሰማው፣ ሰማይ ላይ ክርስቶስ ኢየሱስ ቤዛ ሆኖ በመገለጡ ምክንያት። ስለዚህ ሁለት ቤዛ የለም፣ ሁለት የድነት መንገድ የለም። አንድ ቤዛ፣ እሱም ክርስቶስ። አንድ መዳኛ መንገድ፣ እሱም በክርስቶስ ኢየሱስ በማመን እሳ በመግባት በማ መጽሐፉ